በብላስተና ፕሮማስኮ መካከለኛ የማኑ ወጥረና ተራደሙ ዝቅተኛ የማን ደረጃ ነው ያለው። እንግዲህ እኛ በመጥፎ ማዘ በመጥፎ መከልከልና በመልካም ማዘዝ የታዘዝን ሁሉና እንደመሆናችን በዘመናችን የሚሰሩ ሙንካራት ስፍር ቁጥር የላቸው። በጣም የሚያሳዝነው መልኩ ደግሞ ይህንን ማህበረሰብ እንመራዋለን እናስተዳድራለን በሚሉ አካላት ነው በጣም ትልቅ የሚባሉት ሙንካራት ነው በአሁኑ ዘመን እገታ ብትሉት ዝርፊያ ብትሉ ማህበረሰብ ላይ የሚመጣ መከራ ሁሉ እናስተዳድሯለን በሚባል ስርዓት ነው የሚደርሰ ያሉ ይባስ ብሎ በተለይ በተለይ ከሃይማኖታችን ጋር የሚያያዘው በቅርቡ ምን የሚል መረጃ ወጥቶ አነሰራቸው ጅማ ላይ ይህንን መንግስት ስርዓት የሚመሩት አካላት በድብቅ ስብሰባ ባደረጉበት ሰዓት ባለፉት ስድስት ዓመታት ምን መልካም ስራዎች ይሰራል ወደፊትስ ምን ስኬታማ ስራዎች ይሰራል ወዴት ምን መስራት አለብን ብለው ባደረጉት ግምገማቸው ምናሉ አሉ የተለያዩ ክልሎችን ሃይማኖትን በተመለከተ በተለይ እምነታችንን በተመለከተ ምናሉ አሉ ለብልጽግና ጉዟችን እንቅፋት የኦርቶዶክስና የእስልምና ቤተ እምነቶች ናቸው። በተጠና መንገድ በተሰራው የራቀ ስራ የመጅሊሱ አመራር እኛ ባቀድነው መሰረት እንዲመረጥና ሰላማዊ የስልጣን ሽግግር እንዲካሄድ ተደርጓል። ስለሆነም አሁን ያለው መጅሊስ ከማንኛውም የብልጽግና አባል በላቀ ሁኔታ ለኦሮሞ ሕዝብ ጥቅም እየሰራ ይገኛል። የሙስሊሙ ኡማ የሚመራበት መጅሊስ እንዲሆን የምንጠብቀው ምንድን ነው? የሙስሊሙ ማህበረሰብ ከጃሃንም እሳት የሚድንበትን ለጀነት የሚበቃበትን ሕይወት እንዲኖር ያመቻቻል ብለን ነው የምንጠብቀው ግን የጥቂት ፖለቲከኞችን የግል ፍላጎት ለመሙያ አለማዊ ጥቅም ለማሙያ ሲባል የእነሱን ስራ እንዲሰራ በተዘዋዋሪ መንገድ በቁጥጥር ስር ውለዋል ማለት ነው። እና ይህ ስርዓት እኛን አዙሮ በምንገብረው ግብር ባሪያ ከማድረግ በላይ የሃይማኖት ተቋማቶቻችን ተቆጣጥሮ የበለጠ ወደ ባርነት ውስጥ የማስገባት ስራ ይሰራል። እኛ ደግሞ ባርነት እንኳን የምንቀበል ከሆነ ለአንዱ አምላካችን ብቻ ነው ባርነትን የምንቀበል። በዚህ አጋጣሚ ልቃ ለህሊናችሁ ለመጨመር ይጠቅም ዘንድ ለመናገር የምንፈልገው ነገር ምንድን ነው? የሰሜኑ ጦርነት ከዚህ በፊት በተካሄደበት ጊዜ አሁን ያለው ስርዓት ያማረው ማህበረሰብ ነበረ፣ እንደዋሻ ዋሻ ተጠቅሞ ጦርነቱን ለማሸነፍ ሲሰራ ነበር። በአሁኑ ሰዓት ደግሞ ጠቅላይ ሚኒስትር የሚባለው የአገሪቱ ዋና መሪ ሙስሊሞች ባሉበት ቦታ ሁሉ ይፍጣር ሰበብ ጭራሽ ሃይማኖት የማይወክል ሰው የኛ ሃይማኖት የዚህ መንግስት የጀርባ አጥንት እንደሆነ ለማሳየት ሃይማኖታችን ከሌሎች ሃይማኖቶች ጋር እንዲካረር የሚሰራው እና ሌሎች የጦርነት ግዞች ይኖራሉ። እንደምታውቁት እኛ በዱ ወገደል በአሁኑ ሰዓት የምንኖርበት ምክንያት ወለጋ ላይ ሰምታችሁ ይሆናል መቸስ የአራት ዓመት ልጅ ወላይም ሁለተኛ አማራ አልሆንም እያለች በቆንጫላ ተጨፍጭፋ ጋር የሞተችበት። በአላህ ቤት ውስጥ ማንም አይነካንም ብለው ተሰብስበው የተጠለሉ ሴቶች አምሳ ስልሳ በአንድ ላይ በጅምላ ተጨፍጭፈው በግሬደር የተቀበሩበት። ይገርማችኋል። እዚህ አካባቢ ሕክምና በምሰራበት ጊዜ ከዛ ተፈናቅለው የመጡ ሰዎች አትሚያቀርቡ እነዛ ሰዎች የሚሰማቸው ህመም ከአካላዊ ህመማቸው ሊታከሙ ከመጡት የአካል ህመም በላይ እዛ ሳልፎ ወይ እጅና እግር ተቆራርጦ ወደቀ ቤተሰባቸውን በአግባቡ ያልተቀበረ ቤተሰባቸውን ቤተሰባቸው ለአመታት የለፉበትን ንብረታቸውን ጥለው የመጡት ህመም ይብሳል ባ ይዘውት ከሚመጡት አካል እና ሙስሊሙ ማህበረሰብ የዚህ መንግስት ተጠቃሚ ተደርጎ እንዲሳል መንግስት እየሰራበት ነው። ይሄንን የሚያደርገው ደግሞ የራሱን እድሜ ለማራዘም ሲል በሃይማኖቶች መካከል ለመፍጠር በሚፈልገው ተንኮል ምክንያት ነው እና እኛ ለዚህ ተጠፈን ለዚህ መንግስት ፈጽሞ አገልጋይ መሆን አይኖርብንም። እኛ እስልምና በታሪካችን ነቢ ስለ ላ ሰለም ከመካ ወደ መዲና ሂጅራ ባደረጉበት ወቅት መዲና ላይ የመዲና ህገ መንግስት የሚባል አቋቁሞ ነበር። ያ ህገ መንግስት አይሁኖች አሉ፣ ክርስቲያኖች አሉ፣ ሙስሊሞች አሉ። እነዚህ ሶስት እምነቶች አንድ ላይ ሆኖ ተጠባብረው ከጠላት ራሳቸውን ደህንነታቸውን ጠብቀው የሃይማኖት ነጻነት ኖሮበት የሚኖሩበት ህገ መንግስት ነበር። ለምን ሰልጣን ይሰለል የተሰራ ህገ መንግስት ማለት ነው። እና እኛም የምንፈልገው መንግስት ከማንም ጋር የሚያጋጭን ሃይማኖታችንን የሚጠቀምበት ሳይሆን የኮንትራት ቅጥረኛችን ስለሆነ በምንገብረው ግብር ህዝባዊ መሰረተ ልማቶችን እያሟላ ሰብአዊ እኩልነታችንን የእምነት እኩልነታችንን እና ደህንነታችንን የሚጠብቅ እንጂ ሃይማኖታችንን ለየትኛውም አይነት ቁሳዊ ዓለማዊ ጥቅም እንዲያውሉት ስለማንፈልግ እና በዚህ ትግልም ውስጥ ሙስሊሙ ማህበረሰብ የድርሻውን እየተወጣ መሆኑን ይታወቅ ዘንድና እናንተም በዚህ አካባቢ ወንድሞቻችን አሉ፣ በዚህ ትግል ውስጥ አሉ። ይህ ማህበረሰብ የቻለውን ያክል ለዚህ ለእኛ ነፃነት፣ ለእኛ ደህንነት ከማንነቶቻችን ሁሉ ተመርጦ አማራ መሆናችንን መርጠው ስለሚገድሉን ባገኙብን ቦታ ሁሉ ለእነዚህ ወንድሞቻችን የቻላችሁትን ገዛ እንድታደርጉላቸው ያለውን ሞሚን መቄ መሆን አለበት። በነገራችን ላይ ከጃሃንም ድንን ወደ ጀነት እንገባ ዘንድ ነባራዊውን የዓለም ሁኔታ ማወቅ በጣም ይጠይቃል እና አንዳንድ ጊዜ የተሳሳተ መንግስት የኛ መንግስት መስሎን ከድጋፍም ከምንም እንድንቆጠብና ታሪካዊ ስተቶችን እንዳንሰራ ለማለት ነው። ዛሬ ፊት ለፊታቸው የቀረብኩት እጅጉን ስላዳመጣችሁኝ በጣም አመሰግናለሁኝ። በድጋሜ አመሰግናለሁ።